የሁለቱ ቡድን አሰልጣኞች ከጨዋታ በፊት ሀሳባቸውን ሰጥተዋል። አራት ሶስት ሶስት ተመራጮ የጨዋታ አሰላለፍ ነው። ቢሊያም ጌታነህ፣ አማኑኤል ጠንካራ የማጥቃት ጥምረትን ወይም ልምድ ያላቸው የአጥቂ ስፍራ ተጫዋቾችን መርጠዋል። በደንብ ስትሮንግ የሆነ ፊኒሽ ያስፈልገናል ብለዋል። በቱ ለእያንዳንዱ ጨዋታ እንደ ፋሲል ብዙ ደጋፊ ያለው ቡድን ጨዋታዎች ሲሪየስ ነው የሚቀር ብሏ። ዛሬ ሲሪየስ የባህር ዳር የፋሲል ቡድን ነው የማየው። በሲዳማን በኩል ተመሳሳይ ነው። የተወሰኑ ቁልፍ ተጫዋቾች ይታዩኛል። ከነፍራው ላብታሙ ስታንድ ላይ ይታዩኛል። ከዛ ውጭ ግን የሲዳማ ቡናም ዛሬ በጣም ጥሩ ጥሩ ቡድን ይዞ የመጣ ይመስለኛል እና ጠንካራ በነፃነት የሚጫወቱብን ለደጋፊ አዝናኝ እግር ኳስ ይታያል ይገምታል። የሁለቱ ቡድኖች ጨዋታ ከደቂቃዎች በኋላ ይጀምራል። የሁለቱም ቡድን አሰልጣኞች ጨዋታውን የማሸነፍ አስፈላጊነት አንስተዋል። የ2011 የኢትዮጵያ ፕሪምየር ሊግ የ2013 የኢትዮጵያ ፕሪምየር ሊግ ሻምፒዮን ፋሲል ከነማ ከ2017 የኢትዮጵያ ሻምፒዮን አሸናፊ ጋር ከሲዳማ ቡና ጋር ዘጠና ደቂቃው ይቀጥላል። ከአሸናፊዎቹ አለም ሱፐር ስፖርት ልዩ መልካም ጨዋታ ሰዎች ዓለም ዋንጫ በ32 ምርጥ የዓለማችን ክለቦች መካከል 63 ፍልሚያዎችን ለ29 ቀናት በድምቀት ያስተናግዳል። የክለቦች ዓለም ዋንጫ ከሰኔ ስምንት ጀምሮ በዲስቲቪ ሱፐር ስፖርት በቀጥታ ይከታተሉ። ድንገት ጨዋታው ቢያመልጣችሁ በዲስቲቪ ስትሪም ጨዋታውን በትኩሱ መመልከት ትችላላችሁ።

ከመቻል ጋር እኩል ነጥቦች ይኖረዋል። ይህ ማለት ኢትዮጵያ ንግድ ባንክን በመቅደም አስራ አንደኛ ደረጃ ላይ ሆኖ የውድድር አመቱን የሚጨርስ ይሆናል። በተከላካይ መስመር በኩል ሁለቱ የመሀል ተከላካዮች ዛሬ ይጣምራሉ፣ አንተነ ተስፋይና ጊት ጋትጉት። ይህ ጥምረታቸው በውድድር አመቱ ሀያ አራተኛ የጋራ ጨዋታቸው ይሆናል። ደስታ ዮሐንስ እንዲሁም አስቻለው ሞሴ የቀኝና የግራ የተከላካይ መስመር ክፍልን የሚመሩ ይሆናል። አራቱም ተጫዋቾች ለውጥ የተደረገባቸው የተከላካይ አቋቋሞችን ይዘው ይጀምራሉ። ሁለቱም አሰልጣኞች ከጨዋታው ቀደም ብሎ የሰጧቸው ሀሳቦች መነጋገሪያ የሚሆኑ ፖይንቶችን አስቀምጠዋል። አሰልጣኝ ውበቱ አባተ ሙያችን በሚያሸማቅቅ መንገድ ነው ጊዜው እያለፈ የሚገኘው ብሏል። በተለይም ከጨዋታ ማስቀየር ጋር በተያያዘ ያነስ ያነሰው ሀሳብ አወዳዳሪው አካል በትኩረት ሊመለከተው የሚገባ ጉዳይ እንደሆነ ግልጽ ነው። ጌታነህ ከበደ አስራ ሶስት ጎሎችን አስቆጥሯል። ሁለተኛው ከፍተኛ ጎል አስቆጣሪ ነው በኢትዮጵያ ፕሪምየር ሊግ አህመድ ሁሴን ጋር እኩል ተጋርቶ። ነገር ግን ዛሬ የሚያስቆጥረው ጎል ካለ አህመድ ሁሴንን ቀድሞት ሁለተኛ ሆኖ የሚቀመጥ ይሆናል። የዛሬ የጨዋታ ዋና ዳኛ በላይ ታደሰ ነው። አስራ ስድስተኛ ጨዋታው ይሆናል ዛሬ በጨዋታው እንግዲህ የቢጫ ካርድ የሚያሳይ ከሆነ ስልሳ ዘጠኝ የቢጫ ካርዶችን ያሳየው የመሃል ዳኛ የቢጫ ካርድ ቁጥሩን ያሳድጋል ማለት ነው። በውድድር ዓመቱ ከፍተኛ የቀይ ካርድ ካሳዩ የማል ዳኞች መካከል አንዱ ነው። አራት የቀይ ካርዶች እስካሁን ድረስ አሳይቷል። የፋሲል ከነማ ደጋፊዎች ቡድናቸውን እያበረታቱ ይገኛሉ። ለቡድናቸው ትልቅ ደስታ፣ ትልቅ ሐሴት ነው። በነገራችን ላይ ሊግ ውስጥ መቆየቱን ያረጋገጠባቸው ያለፉት ሁለት ሳምንታቶችን አሳልፏል። ፋሲል ገብረ ሚካኤል ግብ ጠባቂ ነው። ኪሩቤል ዳኜ፣ እዮ ማቲያስ፣ ምኞ ደበበና ና ቃል ኪዳን ስለአለም የተከላካይ መስመር ተጫዋቾች ናቸው። አቤል እያዩ፣ በረከት ጊዛው እንዲሁም አብታሙ ተከሰተ፣ ቢኒያም ጌታቸው፣ ጌታ ነከበደና ማንኤል ገብረሚካኤል የፊት መስመሩን ይመራሉ። ሀብታሙ ካሳ፣ እንዲሁም ደግሞ ሌላው አትርሳው ተዘራ፣ ቢኒያም ላንቃሞ፣ ሸምሸዲ መሐመድ፣ ተካልኝ ደጀኔ፣ አቤል እንዳለ፣ አሚር ቡደሲር እንዲሁም ዳግም አወቀ ሌሎች ተቀያሪ ወንበር ላይ የሚገኙ ተጫዋቾች ናቸው። የጨዋታው ኮሚሽነር ቦጋላ በራ ናቸው። ኢንተርናሽናል ዳኛ በላይ ታደሰ እንዲሁም ሲራጅ ኑር፣ በገን ዘመኑ ሲሳይ ነውና እና እንዲሁም ሚካኤል ጣማ አራተኛ ዳኛው ነው። ጨዋታቸውን የሚጀምሩ ይሆናል። በሲዳማ ቡና በኩል ግብ ጠባቂው መስፍን ሙሴ አስራ ሁለተኛ ጨዋታውን የሚመራ ይሆናል። በአዲስ የካሳ ቦታው ተሰጥቶታል። ደስታ ዮሐንስ፣ አንተነህ ተስፋዬ፣ ጊት ጋትኩት እናስቻለው ሙሴ የተከላካይ መስመር ተጫዋቾች ናቸው። በዛ በመለየው ፉቃየስ ተክለብርሃን ተወልደ ብርሃን ዮሴፍ ዮሐንስ እንዲህ ፊት መስመር ላይ ይገዙ ቦጋለ አባየው ሀጂሶ እና ደግፌ አለሙ ይሆናሉ። ተቀያሪዎቹ ሲዩም ለዳሞ፣ ቶማስ ኢካራ፣ ኤርሚያስ ደጀኔ፣ ረዷ ና ሰር ሳሙኤል በራሳ እንዲሁም ደግሞ አቤኔዘር አስፋው፣ እያሱ ሮንዴ እና ሚካኤል ኪፕሩቪ ይሆናሉ። ከጨዋታው በፊት ሁለቱ አሰልጣኞች ከሰጧቸው ሀሳቦች እንነሳ። በአዲስ ካሳ በኩል ማሸነፍ ተገቢ አድርገን የምንጀምረው ጨዋታ ነው ብሏል። የተጫዋቾች ትኩረት ማነስ ሁሌም ቢሆን በመጨረሻው ጨዋታ አለ። ይህን ትኩረት ማነስ ቀንሰን የምንጀምረው ጨዋታ ነው ብሏል። በተለይ ከግማሽ በላይ ተጫዋቾች ደግሞ ውላቸውን ስለሚያጠናቀቁ በዚህ ሲዝን ለቀጣዩ የውድድር ዓመት ቀድመን መዘጋጀት አለብን የሚል ሀሳብ አንስቷል። ዮሴፍ ዮሐንስ አስራ አምስተኛ ጨዋታውን ነው የሚያደርገው። የፋሲል ከነማ ደጋፊዎች የአዳማ ከተማን ውጤት አይተው ነው ጨዋታቸውን የሚጀምሩት። ይሄ ደግሞ ለነሱ የሚሰጠው ነገር ትልቅ ነው። ሶስቱም ተጫዋቾች በዛ ብመለየ አቤል እያዩና ሀብታሙ ተከስተ ሁለት ሺ አስራ ሶስት የውድድር አመት ላይ ሻምፒዮን በሆነው በፋሲል ከነማ ቡድን ውስጥ በእነኝህ ደጋፊዎች ታጅበው ሻምፒዮን መሆናቸው የሚታወቅ ነበረ። አብዛኞቹ ተጫዋቾች ሪዩኒየን ልንለው እንችላለን፣ መልሶ የመገናኘት በሜዳ ላይ ይህንን ታሪክ የመጋራት ጊዜ እያሳልፉ ነው የሚገኙት። አሰልጣኙ በተዋባተ አባት አሰልጥኛለሁ የስልጠና ልምድ ያገኘውበት ቡድን ነው አዳማ ከነማ ብሏል። ነገር ግን ያለፉት አመታት በተለይ በአዳማ ከነማ የተመዘገቡት ውጤቶች ቡድኑ ችግር ውስጥ እንደነበረ ያሳያል ብሏል። ስለ ቡድናቸው በሰጡት የቀድሞ ቡድናቸውን በተመለከተ ባነሱት ሀሳብ ከዛ ውጭ ግን መጥፎ ሲዝን ነበረን። ይህንን ሲዝን ግን አስተካክለን በቀጣዩ አመት ደግሞ የተሻለ ጠንካራ ሆነን ምንመጣበት አመት ይሆናል የሚል ሀሳብ አንስተዋል። ጨዋታው ጀምሯል። ፋሲል ከነማ ከሲዳማ ቡና የመርሃ ግብሩ ሶስት መቶ አርባ አንደኛ ጨዋታ ነው። የ ሰላሳ ስድስተኛው ሳምንት የፕሪሚየር ሊጉ ጨዋታ ለሁለቱ ቡድኖች የሲዝኑ የመጨረሻ ጨዋታ ይሆናል በአማርኛ የጨዋታ የቀጥታ ስርጭት መኳንት በሬ ና ዮናስ ዘዘይም ጨዋታ እያስተላለፍን ከእናንተ ጋር ቆይታ የምናደርግ ይሆናል ከሱፐር ስፖርት የሻምፒዮኖች የአለም ወደ እናንተ ጨዋታውን እያደረስን ቆይታ እናደርጋለን ጥሩ ጊዜ እንዲሆንላችሁ ከወዲሁ እንመኛለን ዮናስ እንደምናምሽታል ጌታ ረከበደ አንድ ድል አለው ሁለተኛ ከፍተኛ ጎል አስቆጣሪ ሆኖ የሚያጠናቀቅበት ምሽት ጨዋታ ወደዛ ወርዷል ፋሲል ተጫውቷት ነበር። ኳሱን ገና ሳይነኩ ነው አዳማ መውረዱን ሲያረጋግጥ፣ ፋሲል በሊጉ መቆየቱ ነው ያረጋግጠው። ደጋፊዎች ዛሬ በጭንቀት ሳይሆን ይበልጥ ከቡድናቸው ጋር በጥሩ መንገድ ሲዝኑ ለመጨረስ አስበው የሚጫወቱ ጨዋታ ይሆናል ብዬ ነው የማስበው። አሰልጣኝ ውበቱ ይህን ታሳቢ ያደረገ ይመስላል። በጣም ስትሮንግ የመጀመሪያ ያስተላለፈ ወደ ሜዳ ይዞ የገቡት ስለዚህ የጨዋታ ይበልጥ ለደጋፊዎች ደስታ የሚያደርጉት ጨዋታ ይሆናል ብዬ ነው የማስበው። በሲዳማ ቡና በኩል ተመሳሳይ ነው። የተወሰኑ ቁልፍ ተጫዋቾች አይታዩ እንደ ሀብታሙ አይነት ግን ዛሬም በጣም ጠንካራ ቡድን ይዞ የቀረቡት ፊት ላይ አበባ የዋጅ ሰው ሞር በ ቁጥር የሚጫወቱበት ይመስላል። ይህ ያልተለመደ ነው እስካሁን ባየሁት። ስልጣኝ ውበቱ በቀጣይ አመት ፋሲልን እንደ ቡድን ጠንካራ ቡድን ለመምጣት እሞክራለሁ ብለዋል። ዘንድሮ ግን ቢያንስ በሊጉ መቆየታቸው እንደ ስኬት ሊቆጠር የሚገባ ይመስለኛል። በጣም ክፍት ጨዋታ ይሆናል ብዬ አስባለሁ። በጣም ኳሊቲ ያለ እዚህ ቡድን ውስጥ ኢንዲቪጁዋል በቡድንም እንደዚህ ኳሊቲ ያለ አጥሩ ዘጠና ደቂቃ እናሳልፋለን ብዬ አስባለሁ። ሞኪ በጨዋታው ነፃ ሆኖ ነው ሁለቱ ቡድኖች የሚጫወቱት የሚያሰጋቸው የተቀመጡበት ወንበር ላይ የሚያወጡት ጠጠር የለም። ተመችቷቸው ነው የሚቀመጡት። ስለዚህ ነፃ ሆኖ የሚጫወቱት ጨዋታ ምናልባት ጥሩ እንቅስቃሴ የምንመለከትበት ይሆናል። በዚህ ውድድር አመት ሲዳማ ቡና ማጀማመሩ ጥሩ የሚባል አልነበረም። ከአሰልጣኝ ዘላለም ሽፈራው ሞሪኖ ጋር የነበረው ጊዜም የተቋጨበት ምክንያት ያ ነው። ክለቡ ካስቀመጠው ግብ ክለቡ ከሚፈልገው ስኬት አንጻር ከስኬቱ ጋር መገናኘት አልቻለም። ነገር ግን ወደ መጨረሻ አካባቢ እንደገና ተመልሶ ቡድኑ ጠንካራ ሆኗል በረከት ከመስመር በኩል በረከት ያሻገረውን ኳስ አማንኤል ገብረ ሚካኤል ለመጫወት ሞክሮ ነበር ነገር ግን የአማንኤል ገብረ ሚካኤል ኳስ ተቋርጧል ከመስመር አስቻለው ሙሴ ዛሬ ድል የተሰጠው ተጫዋች ነው በአዲሴ ካሳ አዲሴ ካሳ ከጨዋታው በፊት የሰጡት ሀሳብ ብዙ ነገሮች ልናነሳበት የምንችለው ነው። የተጫዋቾች ትኩረት ማነስ ብሏል፣ የመጨረሻው ሳምንት ጨዋታ ላይ። ከዛ ውጭ ሲዳማ ቡና የሚመጣው አመት ከቡድን ግንባታ ጋር በተያዘ እንደሚፈተን የሚያሳይ ነጥብ አንስተዋል። ከግማሽ በላይ ተጫዋቾች ይለቃሉ ብለዋል። ኢትዮጵያ ፕሪሚየር ሊግ የኢትዮጵያ ሊግ የኢትዮጵያ ክለቦች ታሪክ ከአንድ አመት ከሁለት ዓመት የዘለላል። እንደገና የሚቀጥሉ አመት አዲስ የቡድን ግንባታ ውስጥ እንገባለን ብሏል። ኢማን የአፍሪካ ቻምፒየንስ ሊግ ቅድመ ማጣሪያ ጭምር አላቸው። ስትመለከት ከፊታቸው ብዙ እርግጠኛ ያልሆነ ጊዜ ነው የሚገኘው። አዲስ አተለይ ኮከብ ተጫዋች ምርጫ ላይ ሰጡት አስተያየት አስገርሞኛል። ሆኛ ከራሴ ቡድን መምረጥ አለብን እየቀብን አብሬያቸው ትሬኒንግ ሙል በየጨዋታው ብለዋል። ከራሳቸው ቡድን እንዲመርጡ ስ ቡድ ልታጣላይ ወይ ብለዋል። ማንኛውም የጥሎ ማለፍ ዋንጫ ማንሳታቸው በጣም ትልቅ ስኬት ይመስለኛል። ዋንጫ ከዝውውሩ አንጻር ዋንጫ ጠብቆ ነበር። ዋንጫ የሚወስደው አንድ ቡድን ነው። ስለዚህ በደረጃ ስንጠረዙ ለአለመውረድ እንደ ሌሎቹ ሲታገሉ አላዩኋቸውም። የጥሎ ማለፍ ዋንጫ አንስተዋል። በኔ እምነት አስኬታማ የውድድር ዘመን አሳልፏል። ከዚህ በላይ ግን ማድረግ የሚችሉበት አቅም አሁንም አላቸው። ለመሻሻል በደንብ ሩም አላቸው። አይ ይመስለኛል። አዲስ ካሳ ከቡኑ ጋር የሚቆዩ ከሆነ አላቅም። ትልቁ ቻሌንጃቸው በቤተሰብ ውስጥ የሚባል ነገር አለ። አንድ እናት ከልጆቹ የትኛውን ይወዳሉ ሲባል ሁሉም እንዲቀብሩኝ ስለሚፈልግ ማበላለጥ አልፈልግም ብለዋል ይባላል። ምናልባት አዲስ ሁሉም ደስ እንዲለው የፈለገ ይመስላል። ከመሀል ፍቅረ ኢየሱስ በዚህ ውድድር ዓመት ጥሩ ጊዜ እያሳለፈ የሚገኝ ተጫዋች ነው። ፍቅረ ኢየሱስ ወልደ ብርሃን ያ አንድ አንድ ግን በሰልጣኝ አዲስ በሲዳማ ኮቺንግ ስታፍ ብዙ እምነት የተጣለባቸው ነው። ተጫዋች የተሰልፈው ያቻለ ለምሳሌ መከላከሉ ፔሪንጉ ዛሬ ተቀይሯል። በእርግጥ ጊት ጊት አለ ግን በአብዛኛው ደስታ ደግሞ እንደገና ያሬድ ባይ የሚጠቀሙ ዛሬ ቀድሞውኑ አይገጥሙ እንደገና የደስታ ዮሐንስ ወደ ሜዳ መግባት እንደዚሁ ከፍራው ነው የመጀመሪያ ተመራጭ ሌላ ትኩረት የሚስብ ይመስላል። ከዛ ውጭ አማካይ ክፍል ላይ ፍቅራ ኢየሱስ ዮሴፍና በዛብህ ጥሩ ሲዝን አሳልፈው ብሎ መናገር ይቻላል። ምናልባት የጨዋታ ጊዜ ከመስጠት ማገናኛ ቀጥሎ ማለፍ ጋር ተሽከፍጻሜ ተጫውተዋል። ሊጉ የመጨረሻው ቀን ነው እና ፋቲግ ይኖራል። ጨዋታ ጊዜ ያላገኙ ተጫዋቾች በመጨረሻዎቹ ሳምንታት እድል ይሰጣቸዋል። እስኳድ ውስጥ ከሌሉ ተጫዋቾች መካከል በዛሬው ጨዋታ በአብታሙ ታደሰ ነው። አብታሙ ታደሰ ቁልጭ በቡሌ ሆራ ጀምሮ፣ እንዲሁም መስፍን ፍራኦል፣ ሳሙኤል ሳሊሶ የሌሉ ተጫዋቾች ናቸው። አብታሙ ታደሰ በጣም አንድ ሬትድ የሆነ ተጫዋች ነው። በነገራችን ላይ ከወጥነት ጋር በተያያዘ የሚነሱበት ጨዋታ ቢኖርም በሲዳማ ቡና ዘንድሮ ጥሩ ጉዞ አድርጓል። ወልቂጤ በአንድ ዓመት ቆይታው ስድስት ጎሎችን ያስቆጠረበት ዓመት ነበር። 2011 ናሽናል ሲሜንት በሱፐር ሊግ፣ ከዛ በኋላ ነው ሲዳማ ቡናን እነኝን ደጋፊዎችን የተቀላቀለው። በሲዳማ ቡና የተሻለ ጉዞ እያሳለፈ ይገኛል። መሀል ላይ ወደ ሳጥን ሰብሮ ለመግባት ጥረት እያደረገ ነው የሚገኘው ቢኒያም ጌታቸው። ከማል ዮሴፍ ታል ጌታነህ ከበደ፣ ጌታነህ ኳሱን ከሳጥን ውስጥ ጌታነህ ደስታ ያሆነባት ኳሱን ነክቶታል። ነገር ግን ከጨዋታዎች ሲራጅ ኑር በገን በደንብ ተቆጣጥረውታል። ጋዜጣ ጌታ ነው። ዘንድሮም ከአስር በላይ ጎል ያስቆጠረበት ዓመት ቢኒያም ቀድሞ ነው የገባውን ጥያቄ የለው። ከቢኒያም የአማኒልና የጌታን ጥምረት እሱ አንደኛው በደንብ ፈንክሽን ያላረገ ጥምረት ይመስለኛል። አማኒ ረጅም ጉዳት ነበር መልሱ። ከጉዳት መልስ እነዚያ የቀድሞ ብቃቱን ለማግኘት ምልክቶች እያሳየ ነው። ቢኒያም በአብዛኛው ኬዎስ ረብሻ የሚፈጥር አጥቂ ነው። ሳጥን ውስጥ የታነ ደግሞ ክሬት ያደርጋል ከሰዓት ውጭ የቆሙ ኳሶች ኤክስፐርት ነው። የተለያየ ነው ባህሪ ያላቸው ግን ይበልጥ መዋሃድ ይጠበቅባቸዋል። ይገዙ ቦጋ አለ ጉዳት አስተናግዷል። የአንድ ጊዜ የኢትዮጵያ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ነው። ይገዙ ቦጋ ቦጋለ ይገዙ ባለበት ጨዋታ ላይ ነው አሰልጣኝ አዲሴ አባዩ አጂ ሰው ሞር ዘጠኝ ቁጥር ሀገ የተጫወቱ ያሉ ትኩረት ሰው አላለ። በተለይ ገዙ በተለይ አጋሚ ጊዜያት በተለይ ሳላዲ መምጣት ጊዜ ጀምሮ ወደ መስመር ከወጣ በኋላ እዚህ ቦታ ለሴት ሊያደርገው ይመስላል። ከፍታ ጎላ አስቆጣሪ ሆነ በአስራ ስድስት ጎል የፊት አጥቂ ዘጠኝ ቁጥር ሆኖ ነው። ምናልባት ያግደሞች ሩጫ እያደረግ ሲገባ የተሻለ ነው። ድጋሚ ያንን ዘጠኝ ቁጥር ቦታ ሞር ለመከላከል የሚመች ነው። ዊንግ ላይ ስታደረገ ወደ ኋላ ተመልሶ ከዛ ውጭ የተሻለ ፔስ አለው። ማ ላይ ሀብታሙ ተከስተ በርካታ አመታት ህመም ጋር የነበረ በአእምሮ ኳስ የሚጫወት ጥሩ ተጫዋች ነው። ወደፊት ተስፋ ካላቸው ተጫዋቾች መካከል አንዱ በፋሲል ከነማ በኩል ኪልቤል ዳኜ ነው። በሰውነቱ ደቃቃ ነው፣ ነገር ግን በአእምሮ ግዙፍ ነው። አሁን የፋሲል ከነማ ደጋፊዎች ትራስ በሌለው አልጋ ሁሉም ነገር ምቾት ላይ ነው ያለው። አዳማ ከነማ ከኢትዮጵያ ፕሪሚየር ሊግ ከ205 የውድድር አመት በኋላ ወርዷል። ለአዳማ ከነማ ደጋፊዎች እጅግ በጣም ልብ ሰባሪ አመት ነው። አሰልጣኝ አብዲ ቡሊ ሞክረናል፣ ነገር ግን አልቻልንም ብሏል። አሰልጣኝ ውበቱ አባተ ከጨዋታው በፊት የሚሰጠው አስተያየት ሲንከባለሉ የመጡ ችግሮች ቡሉን ወደ ታች ይዘውት ወርዷል ብሏል። ማሳለፍ ነው የውድድር አመት። አሰልጣኝ ይታገሱ እንዳለ ብዙ ቀዳዳ እየሞላ ነበር። ይህም ቡድን በሊጉ ጠንካራ ተፎካካሪ ካካሪ ያደረገው ያ ትልቅ ክሬዲት ነበር ለአሰልጣኙ። ነገር ግን ያንን ማስቀጠል አልተቻለም። ከመሀል ፍቅረየሱስ ተውደብርሃን ፍቅረየሱስ ግሩም ኳስ ለበዛ በመለዩ የቀድሞ ቡድኑ ነው እየገጠመ የሚገኘው። በዛ በመለያው ከሳጥን ውጭ ዮሴፍ ኳሱን ለማሻገር ሞክሮ ነበር፣ ነገር ግን ብዙም ጥራት ያለው ኳስ አልነበረም። በዛ በመለያው ከመካ ላይ ኳሊቲው ከፍ ያለ ጨዋታ ይመስላል። ሲዳማ ቡና በኩል በዛ በመለያው ፍቅረ ኢየሱስ በጣም ቶፕ ቶፕ በተለይ ፍቅረ ኢየሱስ ዘንድሮ በጣም አስገራሚ ጊዜ ነው ያሳለፉ። ዮሴፍ ከጀርባቸው ያለው በጣም የሚደረጉ ፍልሚያ ትኩረት አልጥቀሙበትም። ጥፋት ሰርቶ ላይ ምኞት ደበበ ኳሱን ሰንጥቆ ለመሄድ በሚሞክርበት ሰዓት ነቅቶታል።

ደስታ ወደ ሳጥን ፋሲል ገብረ ሚካኤል ንቁ ሆኖ እየተጫወተ ነው የሚገኘው። ባለፉት ሶስት ጨዋታዎች የዮሐንስ ደርሶ ውስጠቶች ፋሲል ድጋሚ ድል ሰጥቶታል። ኮንፈርተብሎ ኳሱን ነው የያዘው። ጥያቄ የለው ጊት ጋትኮት ሁለት ሙሎች በቆሙ ኳስ ቶፕ ተጫዋች አሏቸው። ጌታ በዛብ ዮሴፍ ደስታ ዮሐንስ ትልቅ ነው። ፔስ ከፈለግ ሁለቱም ጋል አበባየ፣ በዛኛው ቢኒያም አግሬሲቭ ባህር ያላቸው ተመሳሳይ ባህር ያላቸው ጫቸው፣ ብዛ ይሮጡ አይደግሙ። ሚድፊልድ ላይ ፓሰር አለ ዲስትሮየር ማች የሚያደርግ ይመስላል። እያንዳንዱ የሜዳ ክፍል ላይ ሁለቱም ተመጣጣኝ ናቸው። ረዥም ኳስ ደስታ ዮሐንስ አይገዝቦ ጋለ ኳሱን አልተቆጣጠረውም። ቢኒያም ጌታቸው፣ ቢኒያም በረከት በእጅ ኳስ ነክቷል። በላይ ታደሰ የዚህ ሁሉ መረጋጋት ኃላፊነት የሚወስድ እግር ነው የያዘው። በረከት ላይ ትክክላ ያስቆጠረው ምን አይነት ድንቅ ጎል ነው! እንኳንት የዛኔ ነው ፋሲሎች አበሊጉ እንደሚቆዩ ያረጋገጡት፣ ከበረከት ግዛው እግር የወጣውን ሮኬት ካዩ በኋላ ወሳኝ። ፋሲል ከነማ ደጋፊዎች በዛ ጨዋታ ትልቅ ትዝታ አላቸው። ሲዳማ ቡና በርከት ያሉ ደጋፊዎች አቡርናቸውን እያበረታቱ ነው የሚገኙት። ምኞ ደበበ ቃል የቀኝ ተከላካዩ ነው። በተከታታይ በአሰልጣኙ በተዋባተ ዶሜክ ሽፍት እየተጫወተ ነው የሚገኘው። ምናልባት ሁለት ሶስት ድር ሚና ያላቸው ተጫዋቾች በዚህኛው ዘመን የሚፈለጉ ተጫዋቾች ናቸው ያን የሚያሟላ ተጫዋች ሆኖ ነው እየተመለከት ነው ያለ ነው። እዮ ማቲያስ በላይ ታዲቻ የቀኝ አጥቂ ሆኖ በሲዝን ከአስር በላይ ጎል ያስቆጥር ነበር። ሲዳማ ቡና በርከት ያሉ ቡና ማለባሾች በፋሲል ክልል ይታዩ። በተለይ የመቀባበያ መስመሮችን ለመዝጋት ትጋት መፕሬስ አያረቁም፣ ግን ይበልጡ ወጥመድ ሰርተው ነው ለመጫወት የሞክሩ ያሉት። ፋሲል ቶሎ ፍጥነት በቢላ መውጣት አልቻለም እንደምታዩ አሏት ያለው ምርጫ አማካዮን በረካት